ቅጠል ፈራስ እዚህ ጋር መከለሻ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ናችሁ ወይ ውዴቶቼ? እንዴት ናቸው ከኔ ጋር? አልሐምዱላ ሁሉ ሰላም ነው። ዛሬ የስራ ፈጭ ወጥ ልሰራላችሁ ነው የስራ ፈጭ ወጥ ልሰራላችሁ ነው። ኢንሻላህ ሁላችሁም አስተያየታችሁን እንዲሰጡኝ እንዴት፣ ምንድን የምትሰሩ በኮሜንት ላይ እናንተ እንዴት እንደምትሰሩ በኮሜንት እንዲታስቀምጡልኝ፣ ማለት ነው። ይሄ በኋላ ነው የማሳያችሁ። አንሙህም አሁን ሽንኩርቱን እንክተፍ። እንዴት ነበር እናንተ የምትሰሩት? ማለት ነው ይህንን ይህንን ወጥ ሰራ ማለት ነው። አዲስ አበባ ንዴ ነበርኩኝ እንትን ይህም ባይሴምስል ነው ወ መጀመሪያ የሰራሁት ወጥ ነው። አሁን ወደ መስራቱ እንሄዳለን ማለት ነው። ቆሞ ግሪክ ወሪዋሪ ሀበል

አጣም የዝጣም አሁን አቶ በርበሬ መጨመረው ማለት ነው። አንድ ሁለት ሶስት አራት አቃጠልኩት።

ሽንኩርቱ ደግሞ እዛ እየበሰለ ነው። እሺ ማለት ነው። ብቻ ጨምር።

ማለት ነው። በሶላ ወጣችን እዚህ ደርሷል። እያቀራረብኩ ነው ለምሳ ማለት ነው። ድምፅ ስላለብኝ ነው አጥፉቼ በሪከርዲ ነው የገባሁት። እንግዲህ አስተያየታችሁን ታስቀምጡልኛላችሁ ማለት ነው። አይቤ ቢኖረው ወይም አለጫ ቢኖረው አሪፍ ነበረ። አይ ቢኖር ቢኖር ግን ቻለጭ ያኒ ሙተካመል ይሆን ነበር። ሰው ላኪን ሰው ባለው ነው ኢንሻአላህ ብላፊያም ብያለው ማለት ነው። ስንግም ቀላለው፣ ሽንኩርት፣ ቲማቲም፣ ቃሪያ ወፍልፍላ ስወትና ምልህ ትንሽ ጠበስ ጠበስ ማረግ ይቻላል። በጥሬውም ለሚወድ በጥሬው ማረግ ይቻላል ማለት ነው። ቀላል ነው። ያኒ ለዛ ነው ቪዲዮ አላወጣሁት። ኢንሻአላህ ባይ